ያውቃል ምክንያቱ ራሱ ማለት ነው። ስለዚህ ራሱ መጥቶ መናገር ይችላል። ስንቱን አየሁ በእድሜ ሰሌዳ በብርሃን ጽልመት በሚጻፍዳ አንተ ማታውቀው ነገር አለ እኮ እኔ አዲስ የሆነብኝ ነገር እሱ ነው። ታዲያ እንዴት ከመሬት ተነስቶ እንደዚህ ሊሆን ቻለ? ሳይነግርሽስ አዲስ አበባ እንዴት ሄደ? እዛ ላይ እኔ ሁሉም ሰው ቢወቀሰኛ ያለው እንደዚህ ደረጃ ሊደርስ የቻለው በምን የተነሳ ነው? ምንም ምክንያት የለውም። እዚህ ደረጃ የሚያደርሰ ነገር የለም። እሺ ታዲያ ከመሬት ተነስቶ ነው የሄደው? ይሄ ይሄ ነገር ደግሞ እሱ ማውራት ይችላል። እኔ ምንም ያደረኩት ነገር የለም። ሰላም ሰላም። ውድና የተከበራቸው የእኛ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ማታ የተፈጠረው እኔ በቪዲዮ ነው ያየሁት። እኔ ምንም ነገር ማውቀው ነገር የለም። እና ዊናማ አዲስ አበባ ሲሄድ ለእኔ አልነገረኝም እና በቃ በቦታ ሆኜ ሳየው በጣም ነው የደነገጥኩት። እንደዚህ ሊሆንበት የቻለበት ምክንያት እንደዚህ እኔ ፍሬም ጋር ሄዶ እንደዚህ ሊያለቅስበት የቻለበት ምክንያት ምን አይነት ነገር አጋጥሞት ነው ብዬ እኔ ዮርዲንም ጠርቻት ላናግራት ፈልጌ ደውዬላታለሁ። እኔ እንደዚህ ሲሆን አይቼው አላውቅም ከዚህ በፊት ቢና፣ ሌላ ምንም ችግር ሲኖርበት የመጋፈጥ እድሉ አለው ቻንስም አለው። ጎበዝ ነው፣ ብዙ ነገር ይሞክራል። በቃ ብዙ በደል ቢደርስበትም የመቋቋም እንትን አለው። ግን የዛሬ የማታ ደግሞ ያየሁት ነገር በጣም ይለያል። ቪዲዮ ላይ ሳይሆን ደግሞ በጣም የደነገጥኩት የምሬ ነው። ከዚህ በፊት ምንም ነገር ይፈጠር ለኔ ያማክረኛል። እና አዲስ አበባ የሚሄደበት ምክንያት ምንም አላቅም፣ ሲሄድ አልነገረኝም። ነገረኝም ምንም እንደተፈጠረ አልነገረኝም። ዝም ብሎ ነው ከመሬት ተነስቶ የሄደው። እና ይሄ ነገር ምንድነው፣ ኪዮርዲጋ ምንድነው የተፈጠረው ነገር ምናምን ብዬ መጠየቅ ፈለኩ። በቃ ከዛ እሱ ጋርም ስደውለትም ስለኔም ስልክ ያነሳልኝም። እሷም እሷ ግን ስደውላ ስልክ አንስታኝ፣ ዛሬ በቃ በጣም ፈልግሻለሁ ምናምን ብያታለሁ። እኔ ቪዲዮን ቴዋቴው ምንም አውቀው ነገር የለም ግን ቤተሰብ በቃ ዊና እንደዚህ ሲሆን እኔ አይቼው አላውቅም። ብዙ ችግር ደርሶበታል ግን እንደዚህ አሳልፎ አላሳየም። ሁሉንም ችግሮቹን ውስጡ ላይ ነበር እያረገ የነበረው። ምንም ነገር ይፈጠር ሚዲያ ላይ አያወጣው ነበር። ግን ይሄ ለኔ የተለየ ነው የሆነብኝ እና ዊና እንደዚህ ሊሆነ በምክንያት ምንድን ነው ብዬ ዛሬ ወርድን ጠይቃት ደውዬላታለሁ። እና ሰበኔ ዊና በቃ እንደዚህ ሲሆንም እንትን ሲልም አይቼው አላውቅም። በቃ በተለይ ካሜራ ላይ ቪዲዮ ላይ ደግሞ እንደዚህ በእንደዚህ ነው መንገድ ይመጣል ብዬ አስቤ ም አላውቅም። በቃ ለኔ በጣም በጣም ነው የገረመኝ። ይምር እና ቤተሰብ ይሄን ነገር ደግሞ ለማወቅ ደግሞ ዮርጅን መጠየቅ አለብኝ። እሱ ስደውለ ስልክ አላነሳልኝም እና ዮርጅ ጋር ደውዬላታለሁ። ትንሽ ቆየች ቢመስለኝ ዛሬ እኮ በቃ ውስጥ ኮድሳል አለኝ። ለምዶን አላውቅም ከዛሬ ሲጨንቀኝ እኔ ደወልኩልሽ የሆነ እሱ ስልክ አያነሳልኝ። ምንድን ነው የተፈጠረ? ነገር አለ እኔም አላውቀው። የተፈጠረ ነገር አለ እኔ እራሴ አንተን ጠይቅ እንጂ አንቺ ምን እምታውቂው ነገር የለም። ስልክ በዚህ ደረጃ የሚያደርስ ነገር አለ ብዬሽ አላስብም። እኔ እኮ እንደዚህ ሲሆን አይቼው አላውቅም። እኔ በቃ እሱ ስልክ ሰው ሙሳ የባሰ ሌላ ጭንቀት ይሆነብኝ። እኔ አሁን አንቺ የጠራሁሽ እኮ ልጠይቅሽ ነው ምንድን ነው የተፈጠረው ለማለት። ሲጀመር ሚኪ፣ እኔ አሁን ማለት በዚህ ጉዳይ ላይ እንደዚህ እንደዚህ ብዬሽ ማውራት እራሱ አልፈልግም። ስልክ እዚህም ደረጃ የሚያደርስ ነገር እኔ እና እሱ ማለት በቃ ይህና እዚህ ደረጃ የሚያደርሰን ነገር እኔ እና እሱ መሀል የተፈጠረ ነገር የለም። በቃ ብቻ እኔ ራሴ ሳይ በጣም ነው የደነገጥኩት በዛ ላይ እኔ ሁሉም ሰው ይወቀሰኝ ያለው ለምን ምንም አውቀው እንደዚህ ነው ደረጃ ሊደርስ የቻለው በምን የተነሳ ነው ምንም ምክንያት የለውም እሱ ኮ ቢና ነው መናገር የምችለው አይደል ቢና ነው ስለዚህ ነገር ማውራት የሚችለው? እኔ ራሴ አሁን ባለበት ሁኔታ ደስተኛ ምናምን ሆኜ አይደለም ግን በቃ ብዙ ነገር ላይ ነው ብዬ እያለፍኩ ነበር ነበር በጣም ብዙ ነገር ማለት ነው እኮ እንደዚህ ሚዲያ ላይ መድረስ አለበት ወይ ነገሮች ሁሉ ማለት ነው። በቃ እኔ አዲስ አበባ ሲሄድም እኮ ለማንም አልተናገረም። ምን ምን የሚፈጠር ነው? ምን የተጣላችሁት ነገር አለ እ ሚኮ እኔ ምንም እዚህ ደረጃ የሚያደርሰን ነገር የለም። እሺ ታዲያ ከመሬት ተነስቶ ነው የሄደው? ይሄ ነገር ደግሞ እሱ ማውራት ይችላል። እኔ ምንም ያደረኩት ነገር የለም ማለት ሲጀመር እኔ መዋቀስበት እንደዚህ እንደዚህ የምባልበት ምንም ነገር የለም። አንቺ የምትወቀሽበት አይደለም አይደለም ምን ይ ትናንትና እኔ ፊያርቶይ ነበረ ከዛ በኋላ ማለት ነው እና በቃ ደስ አይልም ስልክ ሁሉም ሰው የራሱ እውነት ሊኖረው ይችላል። ሁሉም ሰው የራሱ መንገድ አለው። ሁሉም ሰው እኔ ትክክል ላይ ብሎ ነው የሚያስበው። ግን በዚህ ደረጃ ሚዲያ ላይ ወቶ እንደዚህ የሚያስገውን ነገር የለም። አንተ ታውቃለህ። አንተ እንደዚህ የሚደበቅ ነገር የለም። እኔ አልደብቅም። ና አይደብቅም ምንም ነገር ነው የምታውቀው። እኔና መሀል ላይ እኔና እሱ መሀል ላይ ያለ ሰው ነው አይደል እኮ ይሄን ያህል ደረጃ የሚያደርስ ምን አይነት ችግር ቢሆን ነው ሚዲያ ላይ ወጥቶ እኔ ፍሬም ጋር አዲስ አበባ ሄዶ ድረስ እንደዚህ እስከሚሆን ድረስ እስከ ማልቀስ ድረስ ለምንድን ነው ውስጣቸው አለመግባባት የተፈጠረ ነገር አለ ለእኔ አትደብቂኝ ንገሪኝ ችግር የለም እኔ እኮ እኔ ምንም አልደብቅህም ግን እኔ ማውራት አልፈልግም ሚዲያ ላይ መጥቼ ምናምን ማለት ነው ዊና ከእኔ ማለት ከእኔ መለየት ከፈለገ ይሄ ሁሉ መንገድ መሄድ አይጠበቅበትም። ስልክ በቃ ሚዲያ ላይ ምናምን ሳይወጣ ላይ ማለት ይችላል። በቃ እኔ እናንቺ ያለ ነገር እዚህ ጋር አብቅቷል ማለት ይችላል። ገብቶሃል? ይሄ ሁሉ ሰው እንደዚህ እንትን እስኪል ድረስ መሄድ አልነበረበትም። በቃ ምክንያቱም ሁሉም ሰው ትክክል ስለሆነ ማለት ነው፣ በራሱ መንገድ። ስለዚህ እሱ እንደዚህ ሚዲያ ላይ እንደዚህ የሚያደርገው ነገር የለም። እኔ እራሴ ሳይሆን በጣም ነው የደነገጥኩት። ስለዚህ እነሱ ግን ምንድን ደግሞ መቆም ካለበት በቃ እዚሁ ተነጋግረን እንጂ እዚህ ደረጃ ድረስ መድረስ አልነበረበትም ሲጀመር ማለት ነው። መቆም መቆም ስትይ እንደ ቀልድ ነገር እኮ ዝም ብሎ ነገር የሚባል ነገር አይደለም። እንደዚህ ቶሎ በተሳራ ምክንያት ከሌላችሁ እኮ ከመሬት ተነስቶ እንደዚህ ምንም የሚሆንበት ምክንያት የለም እኮ። ይወርዱ አንተ አታውቀው ነገር አለ እኮ ነው አዲስ የሆነብኝ ነገር እኮ እሱ ነው። ታዲያ እንዴት ከመሬት ተነስቶ እንደዚህ ሊሆን ቻለ? ሳይነግርሽስ አዲስ አበባ እንዴት ሄደ ለኔም ሳይነግረኝ አዲስ አበባ እንዴት ሄደ ብዬሽ ነው። እና ማታም ሳ ደግሞ ሁኔታው እንደዛ ብዙ መከራዎችን አሳልፋችሁ አንድ ላይ እና ማታ በቃ በጣም ነው ልቤ እንትን ያለው በቃ ምን ምን አለመግባባት ደግሞ ነገር ግን ካለ በንግግር ንፈቱት ከሆነ ተነጋጋሪዎች ትፈቱበታላችሁ። ግን ሚዲያ ላይ እስከ መውጣት ድረስ እኔ ዊና እንደዚህ ሲሆን አይቸወለቅም። የምሬ ነው። ብዙ አይነት ችግር ብዙ አይነት ነገር አሳልፏል። በውስጡ ነው ሁሉን መመሙኔ መቻል የሚችለው እንደዚህ ሚዲያ ላይ እንዴት በቃ ቢደራረሩበት ነው ወይስ ከአንቺ ጋር የሆነ ነገር የተፈጠረ ነገር አለ? ምንድን ነው እኔ አሁን እኮ ያልገባኝ ነገር እሱ ነው። ሚኮኒ እንደዚህ ድል አልችልም ስልክ። ሁሉም እውነት ያለው እሱ ጋር ነው። ስለዚህ እሱ ማውራት ይችላል። ግን ይሄ ቪዲዮ ዊናም ሌላ ቤተሰቦችም ያዩታል። ስለዚህ ለየመጨረሻ መልስ ነው እንዲምለው ነገር የለም። እሺ፣ ያለምንም ምክንያት እንደዚህ ሆነ። በቃ ይሄ ቪዲዮ ዊና ያዋል አይደል? ማለት ይሄ ነው እውነት ይሄ ነው እንዲህ እንዲህ ነው የሚል ከሆነ ማውራት ይችላል፣ መናገር ይችላል። ይሁን እንደዚህ አድርገኛለች፣ እንዲህ ነው ምክንያት ይሄ ነው። እኔ እኮ ብዙ ነገር አለ አይደል ቢና እንዳይከፋ፣ በጣም ብዙ ነገር እቺ ያለው በጣም ብዙ ነገሮችን አለፈ ያለው። ስለዚህ ዛሬ ደግሞ ማንም ሰው እንዲወቅሰኝ አልፈልግም። ያው እርግጠኛው ባል ከሆነ ነገር ማለት ነው። ስለዚህ አቃለው ና በጣም ብዙ ችግር አለበት ብዙ ነገር ማለት ነው። ግን እኔ ያጠገቡ የሆንኩትኝ ላግዛው እንጂ ሌላ ችግር እንደሆንበት አይደለም። ዳሁን አጣልቅሽ በና እኔ ማተስጨኝ እኔ እንድታለቅሽ ያል አይደለም። አንተ ብቻ ሳትሆን ሌላ ሰው እኔ ጥፋተኛው እያደረግኝ ስለሆነ ነው። ስለዚህ ለሁሉም ነገር መልስ ያለው ይናጋ ነው። እኔ ራሴ በጣም ብዙ ነገር ያደከመኝ ሰው ነኝ። በጣም ብዙ ነገር ማለት ነው። አይደለም በቃ ምንም መከራም ችግር ደስታ የሚመጣው አብራችሁ ነው የምታሳልፉት። ከዚህ በፊት በጣም ብዙ መጥፎ ቀኖችን፣ የደስታ ቀኖችን አብረን አሳልፈናል እኮ በታስ ከዚህ በፊትም ታውቃለህ። እሱ ሌላ ቦታ ከመሄድ ለኔ ብሎ ቀርቷል። እኔ ሌላ ቦታ ከመሄድ ለመሄድ ለሱ ብዬ ቀርቻለሁ። ብዙ ነገሮችን አብረን አልፈናል። ዛሬ ግን እንደዛ አይደለም። ስልክ እኔ እሱ ባለበት ቦታ ጠንካራ ሆኖ ጥሩ ነገር እንዲገጥመው ነው የሚፈልገው ሲጀመር ማለት ነው። እንዲንኳን ከሆነ ማለት ነው የሚፈልገው እንዲህ ከሆነ ማለት ነው። እና እኔ ብዙ ራሱ ማውራት አልችልም ሲጀመር። አሁን በቃ አታልቅሽ። እኔ እንድታልቅሻል የሚጠራሽ በቃ፣ እኔ የተፈጠረው ችግር ከጎኔ አንቺ እዚህ ስላለች አንቺ መጠየቅ ስለፈለግ ነው። እሱ ስልክ ስለማያነሳለኝ እኮ ነው።

እኔ በቃ ግራ ገባኝ እኮ ይምር ይወርድ በቃ ምንም ጭንቅላቴ ላይ የመጣው ነገር ሌላ ነገር ነው። በቃ ባለመግባባት ብዙ ነገር ይፈጠራል፣ ግን ሀገር ለቆ እስከመውጣት ድረስ ግን እንደዚህ አይነት ደረጃ እስከመድረስ እኔ ምን አይነት ውሳኔ ምን አይነት ነገር ፊት ለፊቱ ቢጋብ እንትን ቢል ነው እንደዚህ አይነት ውሳኔ ወስኖ አዲስ አበባ ሄዶ ለአንቺም ሳይነግረኝ ለእኔም ሳይነግረኝ እንደዛ ሆኖ እያለቀሰ እያየሽ እኔ ከምን አንኳያ ነው ብዬ ነው አሁን አንቺን ለመጠየቅ የፈለኩት እንጂ እኮ ባናየውም እኮ እኛ ምንም እኮ ይሂድም አይሂድም ምንም እናውቀው ነገር የለም። ቪዲዮ ላይ ሲመጣ ላይ ያየሉ ሚኮኒ ምንም ደናልችልም ማለት በስልክ ባናወራም ይሄን ቪዲዮ ያያዋልና ማለት ሊና ሊለፈፍ መጀመር ከፈለገ ማለት ደስተኛው የሚያደርገው ከሆነ ከአንቺ ተለይቶ ምን አይነት ደስተኛ የትኛውን ኑሮ ነው የሚኖር ከአንቺ ተለይቶ? አንቺን ለማትቶ ነው። አይ ማለት የሁሉን መንገድ መሄድ አይጠበቅበትም? ይተበቀበትም ይሁን ነገር ለማስረዳት ይሁን ነገር ለማለት የሁሉ ርቆ መሄድ አይጠበቅበትም ነበረ? እኔም በየትኛውም ሁኔታ የእሱ ደስታ ነው የሚያስደስተኝ። ብዙ መጥፎ ቀኖቼ ላይ የነበረ ሰው ነው ከጎኔ፣ ምናምን በብዙ ነገር ማመሰግነው ሰው ነው ማለት ሌሎቹን ሰዎች እንደማውቃቸው ማለት ይህን የምላቸው ጓደኞቼ የሆነ ቀን ትተውኝ እንደሄዱ ሰው አይደለም፣ ከጎኔ የነበረ ሰው ነው እና ስለ ሁሉም ነገር በጣም ነው የማመሰግነው። ይህን ቪዲዮ እንደምታየው አውቃለሁ። ባለህበት ቦታ ማለት ደስተኛ ሆነህ እንድትመጣ የሚፈልገው ነው። እሺ በቃ አልፈልግሽም። ትዝታ ያንተው ነው። ትዝታም የለብኝ ሁሉን ነገር ደግሞ አንተ ታውቃለህ። በቃ አገኘሁ አወራሁ ማለት እኔ ስልክ አላነሳልኝም ምን ብዬሽ ታው ነው አንተ። ስለዚህ እኮ ይሄን ነገር ሲፈጠር እኮ መስማት ነበረ። ስልክ ስደውልለት እንደማነሳም በቃ እኔ አንቺ ያለሽ ብዬሽ ነው። በቃ አወራሻለሁ ምን ሆና ነው ምናምን ብዬሽ የመጣሁት አንቺ እዚህ ስለሆንሽ ነው። እሱ ደግሞ ከነ ስልክ አይነሳም እንደዚህም ተፈጥሮ ሰውንም አስጨንቆ ስልክ አይነሳም። ከመሬት ተነስቶ እንደዚህ መሆን አለ እንዴ? እኔ በጣም ነው በቃ ግርም ያለኝ። ይህ ፍሬም ማንም አልከለክሉም፣ ይህ ችግር የለም። ግን ቢያንስ ተናግሮ መሄድ አለበት። መንገድ አይደለም መሄድ በደንብ አድርገህ ጠንቅቀህ ነው የምታውቀው። በደንብ አድርገህ ማለት ነው። አንተ የፈለግከውን መንገድ መሄድ ትችላለህ፣ መብት ነው። ማንም ሰው ለማንም መንገድ አያሰምርም፣ አይደለም የፍቅር ጓደኛ የሚባል ሰው። እናትና አባታችን እንኳን ባሰመሩልን መንገድ አይደለም እየሄድን ያለነው። ስለዚህ እኔ ብቻ ባሰመርኩልን መንገድ ማለት አይቻልም። በምፈልገው መንገድ መሄድ ትችላለህ። ግን ለእያንዳንዱ የህይወት እንትኖች ሰውን ጥፋተኛ አታስደርግ፣ ወይም ጥፋተኛ ደግሞ አስባር እንትን አትበል። መብት ነው፣ የፈለግከውን ነገር ማድረግ ትችላለህ። በፈለግበት መንገድ ግን ትችላለህ ግን እውነቱን ተናግ ማለት ማወቅ የሚፈልግ ሰው መስማት የሚፈልግ ሰው ከእኔ አይደለም የሚሰማው፣ ከአንተ ነው የሚሰማው፣ ከዊና ነው ሁሉንም ነገር የሚሰማው። ስለዚህ እኔም እኮ ዛሬ አንተ ስለደወልክልኝ ነው እንጂ እኔ መቼም ቪዲዮ ይዤ ይመጣለሁ ብዬ አላስብም ነበረ ምክንያቱም በቃ ከሁሉም ነገር ርቄ መቆየት ስለምፈልግ ማለት ነው። መጥቼ ቪዲዮ ካልሰራ የሆነ ሰው ማንም ሰው ሊወቅሰኝ ጠይቀኝ አይችልም። ስለዚህ ከዚህ ሁሉ ነገር ልርቅ ነበረ ያሰብኩትኝ ዛሬ ስለደወልክልኝ ነው የመጣሁትኝ። አክብሬ ነው የመጣሁት። ስለዚህ ስለ ሁሉም ነገር አመሰግናለሁ። ሌላ ምንም ድላችሁ ከእኔ የበለጠ ደግሞ አዲስ አበባ የምሄድ ካለብህም ሄደህ ቤን አግኝተህ ብታወራ የተሻለ ይመስለኛል።